እንግዲህ ቲና ህርርድብን ብላለች ማለት ነው። ትሁትዬና ካሌብ እንደዚህ ሽር ብለው አባባ ደግሞ እንግዲህ ፎቶ ላንሳቸው እስቲ፣ ትቃጠል መቃጠል ምን አይነት እንደሆነ ትየው ብለው እንግዲህ ዛሬ ካሌብንና ትሁትን እራት ጋበዟቸው ማለት ነው። አባባ እንደዚህ ሽብርቅ ብላ ትሁትዬ እንዴት ነው የምታምረው እንዴ! ሰው ለካ ልብስ ነው የሚያሳምረው የሚባለው እውነት ነው እንዴ! ስለዚህ አማረች አይደለ? በቃ እንደውም እሷ ትሻላለች፣ እሷኑ አግባ አሉት። አግባሉ ታባባ አባዬ አባይ አታሽ ኩርመመኝ ሲል ካሌብ። እሷም ደግሞ በር ስር ተለጠፋ እያዳመጠች ነበር ትሁትዬ ማለት ነው። እንደውም እሷ ትሻላለች፣ አላየህም እንደ ሳው ራሱ እንዴት እንደተደመመ በእሷ አኮ እንዴት ያለች ቆንጆ፣ ልበ ቆንጆ መሰለች ካሌብ እያሉ እንግዲህ አባባ ካሌብን እያግባቡት ይገኛሉ። እሱም በጣም ታምራለች እውነት እንደ ቀልድ ወተን ሰዎቹን ለማስቀናት ወተን እኮ አባዬ፣ ጥሩ ጊዜ አሳልፈን ተመለስን። እውነት ወትዬ እንዴት እንዳመታምር እያለ እየደጋገመ እንግዲህ በፍቅሯ ጠባ ለመሰለኝ በአንድ ጊዜ ካሌብ ማለት ነው። ቲና እብድ ድብን ያለችው ታዲያ እኛ አንጋበዝም። እንደ እራቱ ላይ እኛስ ምን ያንሰናል? አይ ጣልቃ ገቦችን አንፈልግም። በፕሮግራም ነው ሌላ ጊዜ ትጋበዛላችሁ እናንተ አላት አባባ። እሺ በቃ ካሌብ አባዬ ግን ውለታህን መቼም አረሳም። እውነት ነው የምልህ አንተ የኔ አባት ስለሆንክ በእጅጉ ኩራት ይሰማኛል አለው እስካሌ አታስብ የኔ ልጅ አሁን በጥሩ በጥሩ ደሞዝ ጥሩ ስራ ተፈራርም ያለው በአንተ ስም ነው የማደርገው ሁሉንም ነገር ሲሉ ቲና ብዋለች ይሄ ማይረባ ሽማግሌ እኔን አያምነኝም ማለት ነው አሁን ታዲያ ኔ ባዶ እጄን ለወጣ ነው እንዲህ ከዚህ ቤት ውስጥ ምንም ነገር ሳሊዝማ ከዚህ ቤት ውስጥ ንቅንቅ አልልም መቼም ቢሆን ሰራልሃለው፣ አንተ ሽማግሌ። እሱ ለካ እየተበቀለኝ ነው አደለ? እስከዛሬ እኮ ማስታወስ አልችልም እያለ እላይ ሲቀልድ ነበረ። እያለች እንግዲህ ወይዘሪቲና ያዙ ልቀ ቆኝ ትላለች ማለት ነው። ኤዱዬም ደግሞ ሁሉንም ነገር ካሌብ ነገራት። በጣም ነው ያዘነችው። እንግዲህ እስከ ዛሬ ለምን ለምን እኔ ምን አድርጌው ነው እንደዚህ ሲጫወትብኝ የከረመው? ካሌብን አላምን ብላ አባየ ልጠይቀ ቤት ድረስ መጣች። አባዬ ካሌብ ካሌብ እና ቲና ማን ነው ዳኒ እና ቲና ፍቅረኛ ማቾች ናቸው እንዴ? አባዬ ስትለው የኔ ልጅ ካሌብ እንደነገረች ነው እውነቱ። ታዲያ አባዬ ለምንድነው ያልነገርከኝ እስከ ዛሬ እዚህ ቤት ስመላለስ? እንዴ እኔ ምን ብዬ ለንገርሽ የኔ ልጅ፣ ማየት ማመን ነው። አንቺ ደግሞ ቀስ ብለሽ ሁሉም ነገር ላይ ትደርሽበታለሽ። እባክሽ እኔ ለራሴ ብዙ ቁስልና ብዙ ህመም አለብኝ። ስለዚህ ስለሷ ማስታወስም ሆነ ስለሷ ማውራት አልፈልግም የኔ ልጅ እኔን ብዙ ነገር አድርጋኛለች። ቲና ብዙ ነገር አድርጋኛለች። ትሁትን መጠየቅ ትችላለሽ። ተይኝ። በእርግጥ እሱ እኔ ላይ ክፉ ነገር አላደረገም። ያው እኮ ነው አባዬ፣ የሌባ ተባባሪ ያው ሌባ ነው። ስለዚህ ምንም አልሸሹም ዞራሉ ነው። ዳኒ በእኔ ላይ ምን አድርጌው ነው ለምን አልፈልግሽም? በእርግጥ አንድ ነገር አውቃለሁ። እሱም ደግሞ በጣም እንደሚወድሽ እና ላንቺ ሲል ይሄንን ነገር እንደሚያደርግ ታዲያ ከሌላ ሴት ጋራ በሰው ገንዘብ እኔ ሊያኖረኝ ከሌላ ሰው ጋር ተኝቶ እኔ የኔ ባል እሱ ሊሆን ለምን ይሄ ሁሉ አስፈለገ? እያለች ቲና ኤዱዬ አይኗ እንቧ ቅርር አደረገች ማለት ነው። ትሁትዬም ደግሞ ሱቅ ኤዳ ነበረ ኤደን ጠብቃት። ትሁትዬ እባክሽን አንድ ማናግርሽ ነገር አለ ግን ከዚህ ጋር ዞር እንበል፣ አብረን ከታየን ደግሞ ጥሩ ነገር ስለማይሆን እዛ ጋር ዞር ብለን አንማናገርሽ ነገር አለ አለቻት። ትሁት እሺ ኤዱዬ፣ ግን ደህና አደለሽ ምን ሆነሻል? ስትለኝ አዎ አደለሁም፣ ግን ነይ እዛ ጋ የምጠይቅሽ ነገር አለ ትመልሽልኛለሽ? አለ ትሁትን ይዛ ሄዳ፣ እንግዲህ ትሁትዬ ምንም ሳደብቂ አንቺም ሴት ነሽ ነገ የሚደርስብሽን አታውቂም። ስለዚህ ከዚህ የበለጠ እንድትጎዳ ስለማልፈልግ እባክሽ ንገሪኝ፣ ካሌብ የነገረኝ ነገር እውነት ነው ወይ ስትላት፣ ሄደን እውነታው ይሄ ነው እኔ ምንም የሚጨምርልሽ ነገር የለም። ካሌብ እንደነገረሽ ነው። እነሱ እንቆቅልሽና ቁማር ሲጫወቱ ነው የኖሩት እዛ ቤት ውስጥ። እኛም በቅርብ ጊዜ ነበር ያው እኔ እንኳ አውቃለሁ። እኔ ሁሉንም ነገር ስለማውቅባቸው ነው እንደዚህ የሚያደርጉኝ። ስለዚህ አባዬን ደግሞ ብዙ ነገር አድርገዋለች፣ ለውንቸር ላይ አስቀምጠዋለች። ብዙ በሽተኛ እንዳይናገርም ነበር አባዬ። እኮ አሁን ነው መናገር የጀመረው። በሽተኛ አድርገው እዚህ ደረጃ አረ፣ ከዚህም የባሰ ብዙ ነገር ሆኗል። ኢዱዬ አንቺ ግን ለራስሽ የምትወስኘውን ነገር ወስኝ። ከዚህ በኋላ እንድትጎጂ እኔም አልፈልግም። እህቴ እኔም ሴት ነኝ፣ ነገ ምን እንደሚገጥመኝ አላውቅም አለቻት። በጣም ነው የማዝ። ነው እንዴት በእኔ ላይ በርግጥ ቅድም አባዬ የነገረሽን እኔም ልድገምልሽ። ዳኒ በጣም ነው የሚወድሽ፣ ይሄንን ልታምኝ ይገባል። በጣም ነው የሚያፈቅርሽ። ለአንቺም ሲል ነው ይሄንን ነገር እያደረገ ያለው። ለእኔ ሲል ምን ከሌላ ሴት ጋር ተኝቶ ነው ወይ ለኔ ገንዘብ የሚያመጣልኝ? እንደዚህ አይነት ልክስክስና ቁሻሻ የወረደ ሰውማ መቼም አልፈልግም። እኔ እንግዲህ ውሳኔሽን የምትወስኘው አንቺ ነሽ። ግን አንቺ መረጋጋት ይኖርብሻል። ሄዱዬ አንቺ ካልተረጋጋሽ ችግር ነው አለቻት። ለማንኛውም ትሁትዬ አመሰግናለሁ። በቃ ካዩን ደግሞ ችግር ስለሚሆን ሂጂ ወደ ቤት አለቻት። ትሁት ወደ ቤት ተመለሰች። ከዛ በኋላ እንግዲህ ካሌብ አንተ እንዴት ነው የምትንቀን ነው? እግርህን አፈናጠህ ወንበር ላይ እንደዚህ የምትቀመጠው ምን አይነት ብልግና ነው? ሲለው ከዳኒን ቤት እኮ ያባዬ ነው፣ አንተ ምን አገባህ? አንተም እኮ እንደኔው ጥገኛ ነህ። እግሬን አፈናጠጥኩም፣ አስቀመጥኩም፣ አወረድኩም፣ ሰቀልኩም መብቴ ነው አለው። ጭራሽ በሰው ቤት አቶ ዳኒ ሰላም፣ ውድና የተከበራቸው ጃናሌ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? ለው ደና ነኝ። እንግዲህ ዛሬ ቲና እብድድብንን ያለችው ማለት ነው። ምክንያቱም አባባ እሷን ለመበቀል እሷን ለማናደድ ንዴት እንዴት ሰውን እንደሚጎዳ እንዴት እንደሚያደርግ እያንዳንዱ ነገር ትየው ብለው አባባ መጀመሪያ ደረጃ ትሁትን ኩሽና ሄደው ትውትዬ እባክሽን አንድ ነገር ላስቸግርሽ። ምንድነው አባዬ? ዛሬ አንችና ካሌብን እራት ልጋብዛችሁ እፈልጋለሁ። በኋላ በሰው ፊት ምናልባት እንዳይከፋሽ አሁን እዚ እዚሁ እውነታው እንድትነግረኝ እፈልጋለሁ፣ ሲሏት፣ ምንድነው እሺ አባዬ ስትለው፣ አንችና ካሌብ ዛሬ እራት ልጋብዛቸው። ኦኬ እነሱን ለማናደድ ብለና ነው አባዬ? አ አዎ የኔ ልጅ አዎ፣ ቅጥል ሊበሉ ችግር የለውም አባዬ። እሺ አለች። ከዛ በኋላ አባባም እሺ አመሰግናለሁ ብለው ወደዚህ መጡ። ከዛም ካሌብን የኔ ልጅ ዛሬ አንተና ትሁትን እራት ልጋብዛችሁ እፈልጋለሁ። ኦ ደስ የሚል አጋጣሚ ነው። ከዛ እነሱ በተሰበሰቡበት ትሁትዬም ቆንጆ ሆና ለብሳ ትመጣለች። ከዛ በኋላ ትሄዳላችሁ። እስቲ ንዴት እና አንጀት ማረር ምን እንደሆነ ትየው ብለው እሳቸውም እንግዲህ ቲናን ጥምድ አድርገው ይዘዋታል። ስለ እውነት ማለት ነው አባባ። ከዛ በኋላ ትሁትዬ ልብስ አድርጋ እንግዲህ ተነሽ ትሁት፣ ልጅና ልብስሽን ቀይረሽ ነይ። መስታወት ደግሞ ከሌለሽ እኔ መኝታ ቤት መስታወት አለ፣ ገብጠሽ እዛ ይናነ ያለት ካሌብ ጭራሽ እንዴት ቢነቀኝ ነው የኔን መስታወት ይጅና ሄ የሚላት እያለች እንግዲህ ወይዘሮ ቲና ድብ እንብላለች። ይሄ ሁሉ የአንቺ ስራ ነው አየሽ፣ አንቺ ትዳርሽን ብታከብሪ ኖሮ እሱ ዛሬ እንደዚህ ባላደረገ ነበረ። ዝም በል እኔ እሱን አፍቅሬው እንደማላውቅ ታውቃለህ። እኔ የቀረብኩት ለገንዘብ ብዬ ነው እያለ እንግዲህ ቲናና ዳኒ አሁን ላይ አይጥና ድመት ሆነዋል። እውነት ለመናገር በጣም ነው የሚናጩት። ከዛ በኋላ የራስሽ ጉዳይ በእናትሽ ቲና እኔ ምርር ስልችት ብሎኛል ያንቺ ነገር። ከዚህ በኋላ ያንቺ እንዟዜ የምሰማበት ጊዜ የለኝም። አሀ አያህ አደለ? ይሄ የማይረባ ሽማግሌ እኔን ለማናደድ ብሎ ኤደንም ሳትኖር አትቀርም። እራቱ ላይ እሷ የለችም። ዝም ብለሽ እንደመጣልሽ አታውሪ። የታወክ አንተ። አይ በቃ በዛ ሰዓት አትወጣም ብዬ ነው። ኤደንንማ ካሌብ ሞቼም ቆሜም አያገባም በጭራሽ። ከግባትም ደግሞ እኔማ። እቆልፋት አለሁ እኔ አንቺን እቆልፍሻለሁ። አርፈሽ የምትቀመጪ ከሆነ ተቀመጪ፣ ጭራሽ በዋና የመጣችብኝ እያለ እንግዲህ ዳኔ፣ ቆይ አንተ ለእሷ እንደዚህ ምንድን ነው የሚያናድድ? በቃ አፍሽን ስጌ ብሎ ጥሏት ሄደ። ከዛም አባባ፣ አባዬ፣ ዛሬ እንዴት ነው እራቱ? ጥሩ ነበር ስትለው ቲና፣ በጣም እንጂ በጣም ትውትን፣ አየሻት አይደለ? እንዴት እንደምታስደነግጥ አለባበሷ እና ታዲያ፣ አንተ ደነገጥክ እንዴ? ነው ምን ያስደነግጠኛል እኔ እኮ ትልቅ ሰው ነኝ። ለብልግናሽ ለከት ይኑርሽ። ስድ እንሉም ሰው እንዳንቺ ይመስልሻል እንዴ? ብቻ ክፉ እንድናገር አትፍቀጅልኝ። ቲና እኔ ብዙ ጊዜ ትግስቴን ወደ ውስጥ፣ ንዴቴ ወደ ውስጥ ዋጥ እያደረግኩት ነው። አንቺ ግን ትፈታተኝኛለሽ። ነገርኩሽ፣ ክፉ እንድናገር አትፍቀጅልኝ ከዚህ የበለጠ አስቀይ ምሻለሁ አሏት። አባባ እንዴ አባዬ ይቅርታ አድርግልኝ በቃ። አይ የራሰሽ ጉዳይ፣ ከዚህ በኋላ ግን ምንም እንድትይ አልፈልግም። አሏት። አሁን እንግዲህ ካሌብ አንቺ ምንድነው መሄጃ የለሽም እንዴ? ቆይ ሰው ቤት ምንድነው መጎለት? ሰው ሲጠላው የሚያውቅ እኮ ውሻ ብቻ ነው። ስለዚህ ወተሽ ሂጂ ከዚህ ከቤት ውስጥ በቃ አንፈልግሽም፣ አስጠልተሽናል። እኔም በፍቺ እፈልጋለሁ። ስለዚህ ከህይወቴ ውስጥ ውልቅ ብለሽ ውጪ አላት። መቼም አልወጣም፣ ካሌብ እንዳታስብ።